ፊልሙ በቻይና የሚገኙ ሁለት አስትሮናቶችን እያሳየን ይጀምራል። ወደ ስፔስም ከመሄዳቸው በፊት ከጋዜጠኞቹ ጋር አንድ ስብሰባን ያደርጋሉ። አንደኛው ጉዚንጌ ይባላል። አራት ጊዜም ወደ ስፔስ ተጉዞ ያውቃል። ሌላኛው ደግሞ ማፌ ሲባል ወደ ስፔስ የሚያደርገውም ይሄ ጉዞ የመጀመሪያው ጉዞ ነው። ሁሉም ሰውም በእነሱ ተደስቷል። እናም በሰላምም ወደዚህ እንደሚመለሱም ሙሉ ተስፋም ነበራቸው። ቢሆንም ሪፖርተሯ ገን ከአስትሮናቶቹ ቤተሰቦች ጋር ንግግር ለማድረግ በፈለገችበት ሰዓት ላይ ማፌ ሲመለከት የሱ ቤተሰብ በቦታው ላይ አልነበሩ። ከዚያም ትዕይንቱ ወዳለፈው ጊዜ ይወስደናል። በሴፕቴምበር 1999 ዓ.ም ተምረት ላይም ነበር ማፌም ገና ህፃን ልጅ ሲሆን ለአንድ ጨዋታም ከኩዮቹ ጋር ትርኢት እያሳየ ነበረ። ችቦ ከሚይዙት ሰዎች መካከልም የሱም አባት ይገኝበት ነበረ። ስሙም መሀወን ይባላል። ቻይኖችን በዛን ጊዜ ላይ ይኮሩበት የነበረውን እና የሚያስፈልጋቸውን ድልድይ የሰራላቸው ኢንጂነር ነበረ። በተሰራውም ድልድይ ላይ ከልጁ ጋር ከመሄዱ በፊት ለልጁ በኳስ የተሰራውን የዓለም ቅርጽ ያለበትን ነገር ይሰጠዋል። በኩራትም ነበር ልጁን የያዘው። ቢሆንም ግን በኩራት ሰርቻለሁ ብሎ ያስብ የነበረው ድልድይ በድንገት በዛን ሰዓት ላይ ይፈርሳል። ይህም መሀውን ከዚህ በፊት የሰራውን ነገር በሙሉ የሚያበላሽ ነገር ነበረ። ያ ብቻ ግን አልነበረም። ለህዝቡ የሚያገለግል አንድ ድልድይን በቸልተኝነት በመስራቱ ምክንያትም ሰባት አመት ያክል በእስር ቤት እንዲያሳልፍ ይፈረዳል ይወርድበታል። ከዚያም በኋላ ማሃውን ወደ እስር ቤት ይገባል። አንድ ዓመት ያክልም በእስር ቤት ካሳለፈ በኋላ ሚስቱ ዚኒዮ ልትጎበኘው ስትል ትመጣለች። ቢሆንም ግን ጎብኝተው ብቻ ልትሄድ አልነበረም። ድልድዩ እንዲፈርስ ምክንያት በሆነው ስሙና የእሱን ባልነሽ እየተባለች እየተወቀሰች ስለሆነ ከዚህ በኋላ ከእሱ ጋር መኖር እንደማትችል በመናገር የፍቺ ወረቀትን ይዛለት ነበር የመጣቸው። ማሀውንም ከዚህ በኋላ ማፌ ላይም ስለሚገጥመው ነገር በመፍራት ይህንን የፍቺ ወረቀት ለመፈረም ይወስናል። ልጁም እንዲጎዳበትም አይፈልግም። ማሀውን በእስር ቤት የሚያሳልፈውም ጊዜም ቀላል የሚባል ጊዜ አልነበረም። ብዙ ጥቃቶች ይደርሱበታል። ያ ብቻ ሳይሆን ልጁ ማፌም እንደዛው በአባቱ ምክንያት ተማሪዎች በሙሉ ያሰቃዩት ነበረ። በዚያን ቀን ማታ ላይ ማፌ ወደ ቤቱ በሚመለስ በሚደርስበት ሰዓት ላይ እናቱን ሜንግ ከሚባል ወንድ ጋር ይመለከታታል። እሱም ለማፌ እናቱን እና እሱን አሁን ካሉበት ሁኔታ እንደሚያወጣቸውና የሚፈልጉትንም እንደሚያደርግላቸው ይነግረዋል። ከሰባት ዓመት በኋላም ማፌ ከእስር ቤት ይፈታል። በዳንፔ ከተማም ወደሚገኘው ቤቱም ለማምራት ነበር የወሰነው። ቢሆንም እዚያ የነበሩት ነዋሪዎች ግን ከዚህ በፊት ባደረገው ነገር የተነሳ የሚጠሉትና የሚያዋርዱት ነበሩ። ከተማቸውንም እንዳዋረደም በመናገርም ብዙ ስድቦችን ያወርዱበታል። ይህም ሌላ ነገርን ሳይፈጠር ከዛ እንዲሄድ ያስገድደዋል። ከዚያም በጥቁማም የቀድሞ ሚስት የሆነችው ዚኒዮ ወደምትኖርበት ቤት ያመራል። ልጁንም ስለናፈቀውም ሊያገኘው ፈልጎ ነበር የመጣው ቢሆንም ዚኒዮ ግን ማፊያ አሁን ቤት እንዳልሆነ ትነግረዋለች። ምክንያቱም አሁን ላይ በዳንፔ ከተማ ውስጥ ጥሩ ከሚባሉ ትምህርት ቤቶች ውስጥ በአንደኛው እየተማረ ይገኛል። ብዙም ሳይቆይ ሜይን ከትምህርት ቤቱ ኃላፊ ይደወልለታል። የሰውየውም ስም የን ሲባል ማፌ ትምህርቶቹን በደንብ እየተከታተለ ስላልሆነ እናም ጊዜውንም የሚያጠፋውም የማርሻል አርት ጽሁፎችን ብቻ እያነበበ ስለሆነ እንዳስቸገራቸውና ሊያባረሩት መሆኑን ይነግረዋል። ይህንም በመስማትም ዚኒዮና ሜንግ ወደ እሱ ትምህርት ቤት ያመራሉ። እዚያም ርዕሰ መምሩየን ማፌ ከሁሉም ተማሪዎች ፊት ለፊት ሲያዋረደው ይመለከታሉ። ከዚያም ዚኒዩ እና ሜንግ ርዕሰ መምሩን ለብቻቸው ያገኙታል። እናም ማፌንም ከትምህርት ቤት እንዳያባረረውም ይለምኑታል። ቢሆንም እንደ ማፌ ያለ ግን ሰነፍ ተማሪ የትምህርት ቤቱን ስም እንደሚያጠፋና ና ለእነሱም እንደማያስፈልጋቸውም ይናገራል። ይህ በእንዲህ እንዳለ መሐውንም ከእነሱ ጋር አብሮ ነበር የመጣው። እናም እዛ ተለጥፎ የነበሩትም ጥሩ ነጥብ ያመጡ ተማሪዎችን ፎቶ ይመለከታል። ከዚያም ወደ ውስጥ በመግባት ርዕሰ መምሩየንን ለማናገር ይወስናል። የንም ሁል ጊዜ የሚያተኩረው ጥሩ ነጥብን በሚያመጡ ተማሪዎች ላይ ብቻ እንደሆነና ተማሪዎችን በነጥባቸው የተነሳ ብቻ እያባረረ መሆኑን ይናገራል። ርዕሰ መምህሩም ይህንን ከሰማ በኋላ የበለጠ ልጁን የማባረር ፍላጎቱ ይጨምራል። ከዛ በተጨማሪም ፊት ለፊቱ የቆመው ሰው መሀወን መሆኑን ባወቀ ሰዓት ላይ ሀገራቸውን ያዋረደ ሰው ልጅ እዚህ መማር እንደሌለበት ይናገራል። ቢሆንም መሀወን ግን አሁንም ዝም አላለም። ለርዕሰ ለርሰ መምህሩ ማፌን ከዚህ በኋላ እንደሚያስጠናውና በትምህርቱ መጨረሻ ላይም ከአንድ እስከ አስር ደረጃ ውስጥ እንደሚያስገባው ቃል ይገባል። ይህም እውነት የሚሆን ከሆነ ፕሪንሲፓሉ የን ማፌ ከዚህ በኋላ ትምህርቱን በዚህ ትምህርት ቤት ውስጥ እንዲቀጥል የሚፈቅድለት ይሆናል። ርዕሰ መምህሩም ከዚህ በኋላ ማፌ የሚያሻሽል ከሆነ በሚል እዚሁ ትምህርት ቤት እንዲቆይ ይፈቅድለታል። ከዚያም አባቱ ማፌን ወደ ቤቱ ደግሞ ይዞት ይመጣል። ቢሆንም ማፌ ግን በአባቱ ደስተኛ አልነበረም። ምክንያቱም እስር ቤት በነበረበት ሰዓት ላይ ማሃውን ለሱ ምንም አይነት መልእክቶችን አይልክለትም ነበረ። ለዚህም ማሃውን መልእክቶቹን ያላክለት ትምህርቱ ላይ ብቻ እንዲያተኩር ስለፈለገ እንደሆነና ለዛም ደግሞ ይቅርታ ይጠይቀዋል። በቀጣዩ ቀን ልጁን ወደ አንድ ቦታ ይወስደዋል። በዛም ቦታ ላይ እሱም ስራ አገኛለሁ ብሎ ነበር ያሰበው። ነገር ግን በተለያየ ቦታ ላይ የሄደ ስራ ለመቀጠር ቢያስብም ነገር ግን አንዱም ድርጅት መሀውን ከዚህ በፊት ባደረገው ነገር ምክንያት ሊቀጥሩት ፈቃደኛ አልነበሩም። ወደ ቤቱም ሊሄድ ባለ ሰዓት ላይ ማሃውን እንደ ድንገት ልዩ የተባለውን ሰው ያገኘዋል። ከዚህ በፊትም አብሮት ይሰራ የነበረ ሰው ነበር። ቢሆንም ማሃውን ስራ እንዲያገኝ ከመርዳት ይልቅ ሉ ሁሉም እዚያ የተሰበሰቡ ሰዎች በሙሉ እንዲሰበሰቡ ከጠራቸው በኋላ ማሃውንም ያደረገውን ነገር በመናገር እንዲሰድቡት ያደርጋቸዋል። ማፌም አባቱ በዚህ አክል ሲዋረድ መመልከት ስላልቻለ ሉን ይገፈትረዋል። ከዚያም ቦታም ተነስተው ይሄዳሉ። ከቀናት በኋላ ማሃውን በድጋሚ በስራው ላይ ከባድ ጊዜን እያሳለፈ የሚገኘውን ሉን ያገኙታል። ይህም የተፈጠረው አብረው ሲሰሩ የነበሩት ሰዎች በሙሉ ስለ ኮንስትራክሽን ጠለቅ ያለ እውቀት ስላልነበራቸው ነበረ። ስለዚህም አሁን እየሰሩበት የነበረውን ፕሮጀክት መቀጠል አልቻሉም። መሀውንም ይህንን በመመልከት እያጋጠማቸው ያለውን የኮንስትራክሽንን ችግር እሱ እንደሚፈታላቸው ይነግራቸዋል። ይህንንም የሚያደርገው በሁለት ደቂቃ ውስጥ ሲሆን ለዛም ደግሞ ርካሽ ገንዘብን ነበር ይጠይቃቸው። ረጅሙን ታሪክ ስናሳጥረውም መሀውን ከሁለት ደቂቃ ባነሰ ጊዜ ውስጥ ያስቸግራቸውን ችግር ይፈታላቸዋል። ይህንንም በመመልከት ሉ ከዚህ በፊት ለሰደበው ስድብም ይቅርታ ይጠይቀዋል። እናም ገንዘቡንም ይሰጠዋል። ቢሆንም መሀውን ግን ለሱ ስራ የሚሰጠው ከሆነ በዚህ እንደማይቀየመው ይነግረዋል። ጊዜያት ሲያልፉ መሀውን በመጨረሻ ማሻሻ ራሱን ሊያስተዳድርበት የሚችልን ጥሩ ገንዘብን ማግኘት ይጀምራል። አንድ ቀን ሉዳቶ የተባለ ሰው ከዚህ በፊት ከመሀውን ጋር ይሰራ የነበረ ሰው ነው። ቢሆንም አሁን እየሰራበት የነበረው ፕሮጀክት ግን አስቸጋሪ ይሆንበታል። ስለዚህም ሉዳቶ መሀውን አሁን ላይ ስራ እየፈለገ መሆኑን ከተገነዘበ በኋላ በመጨረሻ በጥሩ ገንዘብ ይቀጥረዋል። ያ ብቻ ሳይሆን ለሱና ልጁን ሊቆዩበትና ሊኖሩበት የሚችሉበትን ጥሩ ቤትንም ይሰጣቸዋል። ሊተኙ ባሉበት ሰዓት ላይ ማፌ ለአባቱ ከአንድ እስከ አስር የመውጣት እቅዱን እርግጠኛ ሊሆንበት እንዳልቻለና ላይውጣ እንደሚችል ይናገራል። ቢሆንም ማፌ ግን የአባቱንም ልብ መስበርም አይፈልግም። ከዚያም መሀውን ለልጁ ርዕሰ መምህሩዬን እንዲያቆየው ለማድረግ ሲል የፈጠረው ነገር እንደሆነ ይነግረዋል። ቢሆንም ግን ማፌ በቻለው አቅም ደግሞ እንዲሞክርም ይፈልጋል። ቢሆንም ግን የሚወደውን ልጁ እስከ ጥጉ ድረስ መግፋት አይፈልግም። መሀውንም የሚያምነው ልጁ ብልህ ልጅ እንደሆነ ነበረ እና ውጤቱንም ያሻሽላል የሚልም ሀሳብ ነበረው። ያ ብቻ ሳይሆን መሀውን ልጁ እንዲማርለት የሚፈልገው ከሚሰጣቸው መጽሐፍ ብቻ አልነበረም። ከሌሎችም ነገሮችም እንዲማርም ይፈልግ ነበረ። በአባቱም እርዳታ ምክንያት ማፌ ትምህርቱንም በደንብ መከታተል ይጀምራል። መሀውንም እንደዛው በደንብ በመስራት ለማምጣት ለልጁም ለትምህርቱ እንዲያገዘው በሚል ኮምፒውተር ይገዛለታል። ብዙም ሳይቆይ ቲያንስ ያንግ የተባለች ሴት ወደ እነሱ ቤት ትመጣለች። ሲገለጥ ቲያንስ ያንግ የማፌ መምህር ነበረች። እናም አሁን ላይ ማፌ ስላለበት ሁኔታ ለማጣራት ስትል መጥታለች። ነገር ግን ማፌ አሁን ላይ የኮምፒውተር ጌሞችን እየተጫወተ መሆኑን በምትመለከትበት ሰዓት ላይ ትናደዳለች። እናም ለመሀውንም የኮምፒውተር ጌሞች ተማሪዎች ትምህርታቸውን በደንብ እንዳይከታተሉ የሚያደርጋቸው መሆኑንና ሰነፍም እንደሚያደርጋቸውም ትነግረዋለች። ይሁን እንጂ መሀውንም ግን ልጆችን የበለጠ የሚያስደብራቸው ብዙ ማጥናታቸው እንደሆነ እና አንዳንዴ እንዲዝናኑ መፍቀድ እንዳለባቸው ይናገራል። በመጨረሻም ቲያንሲያንግ በዚህ ሀሳብም ትስማማለች። ከዛም ቲያንሲያንግ ርዕሰ መምህራቸው ይህን ጋር በመሄድ ማፌ በትምህርቱ ላይ እየተሻሻለ መሆኑን ትነግረዋለች። አምስት ደረጃዎችንም ከትምህርት ቤቱ ማሻሻል ችሏል። ቢሆንም ርዕሰ መምህሩ ግን በማፌ መሻሻል ምንም አይነት ደስታን የሚያሳይ አልነበረም። በሱ ላይም ቂም ያዘም ይመስላል በቀጣዩ ቀን ማፌ ወደ ትምህርት ቤቱ በሚያመራበት ሰዓት ላይ ድንገት በመንገዱ ላይ ወጣቶች ይይዙታል። መሀሁንም እሱን እንዲለቁት ካስደረጋቸው በኋላ እሱ ከሌቦቹ ጋር ለመፋለም ይወስናል። በዚህም አደጋ ምክንያት ማፌ ወደ ትምህርት ቤቱ ሲደርስ አርፍዶ ነበር የደረሰው። በዚህ ምክንያት ርዕሰ መምሩ እየጎተተ ያወጣዋል። እዚህ ጋር ብቻ ገና አላበቃ። ርዕሰ መምሩ የን ቲያንሲያንግ የተባለችውን የሱን መምህር ሁሉ ጊዜ ለሱ እየተከራከረችለት በመሆኑ ምክንያት ለተወሰነ ያክል ጊዜ ከስራው ያግዳታል። ማፌም ወደ ቤቱ ከመጣ በኋላ ለአባቱ ቲያንሲያንግን በሱ ምክንያት እገዳ እንደደረሰ እንደሚገባት ይነግረዋል። ቢሆንም መሀውን ግን ምንም አይነት ነገርን አልተናገር። ወደሱም በዞረበት ሰዓት ላይ ከዚህ በፊት በደረሰው አደጋ ምክንያት ተደብድቦ ፊቱ እንደቆሰለ እንመለከታለን። በሌላ በኩል ከነሱ ጋር ሊኖሩ የነበሩ ጎረቤቶችም ድልድዩ እንዲፈርስ ያደረገው መሀውን መሆኑን ከደረሱበት በኋላ ወደ ቤቱ በመምጣትም ይወቅሱታል። ቢሆንም መሀውን ግን ከተቀመጠበት በመነሳት መቼም ቢሆን ተስፋ እንደማይቆርጥ ይነግራቸዋል። በቀጣዩ ቀን ማፌ፣ እሱም ልክ እንደ አባቱ መቼም ቢሆን ተስፋ የማይቆርጥ ሰው መሆን እንደሚፈልግ በአንድ ወረቀት ላይ ይጽፋል። ከዚያም መሀውን በዛን ቀን ስለፈረሰው ድልድይና ስላፈረሱትም ሰዎች የያዘውን የተለያዩ መረጃዎችን በማሰባሰብ ወደ ፖሊስ ጣቢያ ይሄዳል። በኮንስትራክሽኑ ስራ ላይም ሊጠቀሙትም የማይገባቸውን እቃዎች እንዲጠቀሙ በመሆኑ ምክንያት ይህ አደጋ ሊደርስ እንደ እንደተቻለ ይናገራል። ምክንያቱም መሀውን ሁሉንም ነገር ካልኩሌት አድርጎት ነበር። ቢሆንም ግን ፖሊሶቹ ሊሰሙት ፈቃደኛ አልነበሩ። እናም መሀውን ይህንን ሁላ ነገር እያደረገ ያለው የራሱን ጥፋት ለመሸፈን አስቦ እንደሆነም ነበር የሚያስቡት። ፖሊሶቹም ሊሰሙት ባለመቻላቸው ምክንያት መሀውን ተናዶ ሲወጣ ልጁን ያገኘዋል። እሱም በቀጣይ ስለሚደረገው የአየር ላይ ሾው ተደስቶ ለሱ ዜናውን ሊያካፍለው ነበር የመጣው። ቢሆንም ግን በንዴቱ ምክንያት ልጁንም ይቆጣዋል። ቢሆንም ከደቀውት በኋላ ግን መሀውን በመጨረሻ ጥፋቱን ያምንና ልጁ ማፌንም ይቅርታ ይጠይቀዋል። እናም ወደ ሾው ይዞት ስም እንደሚሄድም ቃል ይገባላታል። ቢሆንም ርዕሰ መምህሩ ይህን ግን የአየር ላይ ሾውን እንዲከታተል ብቻ ብሎ ከሚቆዩበት ዶርም ሊያስወጣው ፈቃደኛ አልነበረም። ምክንያቱም ማፌ በቅርቡ ፈተና ነበረበት። ይሁን እንጂ በቀጣዩ ቀን ግን ማፌ ከአባቱ ጋር አንድ ላይ በመሆን ከትምህርት ቤቱ አምልጦ ይወጣል። እናም የአየር ላይ ሾውንም ለመከታተል ሲልም ያመራል። ቢሆንም እዛ በደረሱ ሰዓት ላይ ግን ትኬቱ አልቆ ነበረ። ስለዚህም መሀሁን የአየር ላይ ትዕይንቱን ጥርት ባለ መልኩ ሊመለከቱበት ወደሚችሉበት ወደ አንድ ማማ ላይ ይወስደዋል። ከዚያም ማፌና አባቱ ወደ ቤት በባስ ጉዟቸውን ይጀምራሉ። በጉዟቸው መሀል ላይ ቀን እረፍት በሚያደርጉበት ሰዓት ማፌ በመውጣት ውሃ ለመግዛት ይሄዳል። ቢሆንም ግን ተመልሶ የገባበት ባስ ከቀድሞ ባስ ጋር የሚመሳሰል ይሁን እንጂ ራሱ ባስ ውስጥ አልነበረም። ይህም ከአባቱ ጋርም እንዲለያ ያደርገዋል። ሁለቱም እርስ በርስ ቢፈላለጉም ነገር ግን ሊገናኙ አልቻሉ። በዛ ጊዜ ሚዘንብ በነበረውም ከባድ ዝናብ ምክንያት ቦታው በውሃ መዋጥ ይጀምራል። መሀውንም እንዲሁ በቀላሉ ተስፋ የሚቆርጥ ሰው ባለመሆኑ ምክንያት ልጁን በየቦታው ይፈልገዋል። በሌላ በኩል ማፌ ወድቆ ያገኘውን እቃ በመጠቀም ጀልባን ሰርቶ አባት ወዳለበት ቦታ ይሄዳል። ይህም ሌሎቹም እንዲመለከቱትና እንዲያድኑትም ያደርጋቸዋል። ይህ አደጋ ከተፈጠረ ከጥቂት ቀናት በኋላ የፈተና ውጤት ይወጣል። ማፌም ከአንድ እስከ አስሮች ውስጥ ሊገባ አልቻለም። እና የሚወጣበት ደረጃ 64ኛ ላይ ነበረ። ቢሆንም ግን አሁንም መሀውን በልጁ ይኮራበታል። በሌላ በኩል ቲያንሲያንግ የተማሪዎች ውጤት ወደሚቀመጥበት ቦታ ታመራለች። ማፌ ከዚህ በፊት ጽፎት የነበረውንም ጽሁፍም ከተማሪዎቹ ጽሁፍ ለይታ ታውጠዋለች። ምክንያቱም እንደዚህ ቆንጆ ተደርጎ የተጻፈ ጽሁፍ እንደዚህ አይነት ትንሽ ውጤት ያገኛል ብላ አላሰበችም። ከዛም ቲያንሲያንግ ልጁ ጽፎት የነበረውን ጽሁፍ ለመሀውን ሰጠዋለች። ከዚያም መሀውንም ወደ ርዕሰ መምህሩ ክፍል በመሄድ ወረቀቱን ይዞ ቅሬታውን ያሰማል። እንደ ዕድል ሆኖም የትምህርት ቤቱ መምህራንም በቦታው ላይ ተገኝተው ነበር። መሀውንም ማፌ ከዚህ በፊት የጻፈውን ጽሁፍ በሁሉም ፊት ለፊት እንዲያነብ እንዲፈቅዱለት ይጠይቃቸዋል። መጀመሪያ ላይም ርዕሰ መምህሩ ለዚህ ፈቃደኛ አልነበረም። ቢሆንም ግን እዚያ የነበሩት አስተማሪዎች እንዲያነብ ይፈቅዱለታል። ስለዚህም ማፌም ጽሁፉን ማንበብ ይጀምራል። ጽፎም የነበረው አስትሮናንት ለመሆን ያለውን እቅድና አገሩንም አሰድቧል ተብሎ ከሚታሰብ ልጅ በመወለዱ ምክንያት እየደረሰበት ስላለውም ነገር የሚናገር ነበር። ቢሆንም ግን አሁንም ቢሆን ማፌ ባባቱ እንደሚኮራና ሁሉም ልጅም ህልሙን የማሳካት መብት እንዳለውም እንደሚያምንም በጽሁፉ ላይ ጽፏል። መምህሮቹም ይህንን ካዳመጡ በኋላ ሁሉም ባጻጻፉ ሁኔታ ይገረማሉ። እናም ለዚህ ጽሁፉም የተሰጠው ማርክ በቂ እንዳልሆነም ይናገራሉ። ማሁንም ይህንን ከሰማ በኋላ የበለጠ በልጁ መኩራት ይጀምራል። ዜኒውና ባሏም እንደዛው በማፌ ደሰታሉ። በድንገት አንድ እብድ ወደ ትምህርት ቤት ውስጥ ይገባል። ርዕሰ መምሩዬንም ጥበቃዎችን በመጥራት ይህንን ሰው እንዲያሰጡት ይነግራቸዋል። ቢሆንም መሀውን ግን ያስቆመዋል። እናም ርዕሰ መምሩዬን ይሄ እብድ ሰው ማን እንደሆነ እንዲያጋልጥ ይጠይቀዋል። ርዕሰ መምሩዬንም ሊናገር ባለመቻሉ ምክንያት መሀውን በመጨረሻ ይሄ እብድ ሰው የርዕሰ መምሩዬን ልጅ እንደሆነ ይናገራል። ከዚህ በፊትም በጣም ጥሩ ውጤት የሚያመጣና ጎበዝ ተማሪ ነበረ። ቢሆንም አንድ ቀን ግን በትምህርቱ ላይ መጥፎ የማይባል ነገር ግን ዝቅ ያለ ውጤትን ያመጣል። ርዕሰ መምህሩ የንም በዚህ በመናደድ ልጁን ከዚህ በኋላ እንደ ልጅ እንደማይቆጥሩ ይነግረዋል። በዚህ ምክንያት ልጁ ድብርት ውስጥ በመግባት በመጨረሻ ራሱን ለማጥፋትም ይወስናል። ቢሆንም ግን ራሱን ለማጥፋት ወስዶ ከነበረው እርምጃ ሊተርፍ ችሏል። ነገር ግን እየተፈጠሩበት የነበሩት ሁኔታዎች በሙሉ አእምሮ በሽተኛ እንዲሆን ያደርጉታል። ይህንም በመስማትም ርዕሰ መምህሩ ይህን እምባውን መቆጣጠር አልቻለም። መሁንም እንደ ርዕሰ መምህርነቱ ለርዕሰ መምህሩ ይህን ክብር እንዳለውና፣ ነገር ግን እንደ አባትነቱም ሊወጣቸው ይገቡ የነበሩ ነገሮች እንደነበሩ ይነግረዋል። ከአመታት በኋላ ማፌ ወደ አቪዬሽን አካዳሚ እንዲገባ ይፈቀድለታል። እዛም አስትሮናንት የመሆን እቅዱንም ለማሳካት በትጋት መስራት ይጀምራል። ይህ በእንዲህ እንዳለ መሀውን በመጨረሻ የማፌ መምህር የነበረችውን ቲያንስያ ግን ያገባል። ጥሩ ህይወትን መምራትም ይጀምራሉ። ነገር ግን መሀውን በመጨረሻ የዳንፔ ድልድይ እንዲፈርስ ያደረጉት ሰዎች ማንነትን ይገነዘባል። ጥፋቱም የእሱ ሳይሆን የነሱ ነበረ። ይህንንም ያደረጉት እሱን ከነበረበት ቦታ ላይ እንዲወርድ ለማድረግና በሱ ምትክም ቦታውን እነሱ ለመያዝ ስላሰቡ ነበረ። መሀውንም ይሄ በጣም የሚያናድደው ነገር ነበር። እናም ለዚህም ህጋዊ እርምጃንም ለመውሰድ ይወስናል። ይህም የተበላሸውን ስሙንም ያጠፋለት ነበረ። ቢሆንም አፌ ግን ይህንን እንዳያደርግ ይነግረዋል። እናም እንዳለም እንዲቀጥልም ነበር ሀሳቡ፣ ምክንያቱም አሁን ላይ ደስተኛ የሚባልን ህይወት እየኖሩ ስለነበረ ነበር። ቢሆንም ግን ይህ ማውን በልጁ ላይ የበለጠ እንዲናደድበትና በመጨረሻም እሱን የማየትም ፍላጎት እንደሌለውም እስኪናገር ድረስም በንዴት እንዲሄድ ያደርገዋል። ወደ አሁኑ ጊዜ ስንመለስም ማፌ አባቱ በስብሰባው ቦታ ላይ ባለመገኘቱ ምክንያት ይቅርታ እንዳላደረገለት ያስባል። ረጅሙን ታሪክ ስናሳጥረው ማፌና ከእሱ ጋር ተመድበው የነበረው አውስትሮናንት ወደ ስፔስ ጉዟቸውን ያደርጋሉ። በተልኳቸውም ብዙ የቻይናዊ ህዝቦችን የሚያስደስቱ ነበሩ። ቢሆንም በድንገት ግን በስፔስ ክራፍታቸው ውስጥ የሆነ ችግር ይገጥማቸዋል። ይህም ችግር የተፈጠረበት ምክንያት ከውጭው ዓለም ጋር ግንኙነት የሚያደርጉበት የኮሚኒኬሽን አንቴናቸው በመሰበሩ ምክንያት ነበረ። ለሳምንታትም ማፌ አብሮት ከሄደው ሰው ጋር በስፔሱ ላይ ይቆያሉ። ቢሆንም አንድ ቀን ግን ማፌ ለአባቱ ከዚህ በፊት ጽፎት የነበረውን እንደ አባቱ እሱም መቼም ቢሆን ተስፋ ማይቆርጥ ሰው መሆን እንደሚፈልግ ጽፎት የነበረውን ጽሁፍ ያገኛል። ከዚያም ማፌ ምንም እንኳን አደጋ የሚያስከትል መሆኑንና የተከለከለ ቢሆንም ነገር ግን ወደ ውጭ ወጥቶ የመንኮራኩሩን አንቴና ለማስተካከል ይወስናል። ባልተጠበቀ መልኩም ማፌ አንቴናውን ሊያስተካክል ችሏል። እናም ከውጭኛው ዓለም ጋርም ጠፍቶ የነበረውን ግንኙነትም እንዲመለስ ያደርጉታል። በዚህም ምክንያት ወደ ምድር በሰላማዊ ሁኔታ ሊመለሱ ችለዋል። ከዚያም አሀውን ወደ ልጁ ያመራል። ህልሙንም በማሳካቱና እሱንም በማኩራቱም አባቱም ይኮራበታል። ከዚያም ማፌ የእሱ ልጅ በመሆኑ እንደሚኮራ ይነግረዋል። ለከዚህ ጋርም ፊልሙም ያበቃል። ፊልሙ ይህን ይመስል ነበረ። ላይክና ሰብስክራይብ ማድረጋቸውን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው